ይሳቂ የሩዳይ ጠንበለል ወንድም እንግዲህ አልመጣም ማለት ነው። ዛሬ ይመጣል ብዬ ይስተካከላል ብዬ ተስፋ አድርጌ ነበር፣ ግን አልመጣም። እንግዲህ ይህ ሱዬ ለሰኞ መልካም እድል ብንለን ተስተካክሎልህ፣ ደግሞ እንድትመጣ እኛ እንድናገኘህ በተስፋ እንጠብቃለን ማለት ነው። ደግሞ ይስተካከላል አብሽር ማለት ነው። እና የሱዬ ወዳዶች የምትወዱት ማለት ነው እንዳትከፉብን። የኔ ጀግናዎች ማለት ነው። ምርጥ ፎቶች ይመጣል። ሳቅ አይቀርም ማለት ነው። እና አንድ ሁለተኛ እድልም ስላለው አብርሽ ወይ ሰኞ ብለዋል። ሰኞም ሊስተካከል ይችላል። የሱቁም ደግሞ በሌላ ቦታ ጠይቄያለሁ። ከተስተካከልልኝ ይመጣለሁ ብለዋል እና እንደሚመጣ ደግሞ ተስፋ አደርጋለሁ። እኔ እውነት ለመናገር አብርሽና ሩታ ባይ ይሳቅን ባይ በጣም ነበረ ደስ ይለኝ። እና ይሳቅም ደግሞ እንደሚመጣ ተስፋ አለኝ። በነገራችን ላይ ይሳቅና ቤላ ብቻ አይደሉም። እኔ እያላየው ዛሬ እነ ማርክ የሉም። ማርክ የለም፣ ብሩክ የለም። ኤፍሬምም ደግሞ ስልክ ደውለው አብርሽን በሰላም ተመለስ ሲለው ሰምቻለው እና ብዙዋቸው ወደ ኋላ ቀርተዋል መሰለኝ ይመጣሉ ተስፋ ያደረጋለሁ እና በዚሁ አጋጣሚ አብርሽና ሩታ ዌልካም ብለናል። እንኳን በሰላም መጣችሁልን፣ ደስታችሁን አሳልፋችሁ ደግሞ ለሀገራችሁ በሰላም እየመልሳችሁ ማለት ነው። እንግዲህ ኦሬዲ ገብተዋል እነሱ። ይሄ የትላንትና ቪዲዮ የተቀረጸ ቪዲዮ ነበረ፣ ግን እኔ የጠበኩት ቪዲዮ ይሄንን አልነበረ። ውድ ቤተሰቦቼ፣ ሩታዬ እንግዲህ አድናቂዎቿ አበባ ሲሰጧት በቃ ሲቀበሏት አቀባበል ሲያደርጉላት ነበር የጠበኩት ቪዲዮ ማለት ነው። እንግዲህ ምንም ማድረግ አይቻልም ማለት ነው። የጠበኩትም የነበረ ወይም በአበሽ ቤት ወይም በሩታ ቤት ነበረ። ብቻ ስላየዋቸው በጣም ደስ ብሎኛል። ሰላም አለይኩም ወራህመቱላሂ ወበረካቱ፣ ወዳጅ ቤተሰቦች ሰላም ሰላም ብያለሁ ብያላችሁ። በሰላማችሁ ብዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑም። እንግዲህ ልጆቻችን አምነው፣ ውበው፣ ድምቅ፣ ሸብረቅ ብለው ዱባይ እንደገቡ ያ ሁላችንም እናቃለን ማለት ነው። እንግዲህ ነገ ደግሞ እውነት ለመናገር ይሄ ቪዲዮ ሁሉም ሰው ይጠብቀዋል ብዬ ተስፋ አደርጋለሁ። እኔ ብቻ ሳልሆን ማለት ነው። እኔ የሩታና የአብርሽ አድናቂዎች አቀባበል ሲያደርጉላት አበባ ሲሰጧት፣ በቃ እንዴት አድርገው አቀባበል እንደተቀበሏት ያንን ቪዲዮ ቢቀርጽልን በጣም ደስ ይለኛል እኔ። ሊለቀቅልንም ይችላል በተስፋ እንጠብቅ። መሲስ ተስፋ ካለ ነው አልቆርጡም ማለት ነው። ይሄ ደግሞ ሊለቀቅበትን እኔ የፈለኩ ስለፈለኩኝ፣ እኔ በቃ አንዳንድም ነገር ስላለ የሩታ ወዳጅና ና የሩታ አድናቂዎች የአብርሻ አድናቂዎች ምን ያክል ቦታ እንዳላቸው በይፋ ቢያሳዩልኝ በጣም ደስ ይለኝ ነበር። እንግዲህ እስከ ነገ እጠብቃለሁ ማለት ነው። ተስፋ አልቆርጥም ማለት ነው። እንግዲህ ዱባይ ውስጥ ያሉት አቀባበል እንዳደረጉላቸው ተስፋ አለኝ ማለት ነው። እናንተም ትፈልጎታላቸው ይሄንን ቪዲዮ ማለት ነው። እኔ እንደውም እውነት ለመናገር ማለት ነው የዛሬ አለፈች፣ ወደቀች፣ ተመለሰች ምናምን በቃ ዛሬ እንደውም የሚያወሩት ነገር ምንም ማይጥም ነገር ነበረ። እውነት ለመናገር ቪዲዮ ያሁን እንጃ ምንም ነገር ደስ የሚል ነገር አይደለም። ደስ የሚል ነገር ቢኖረውም ግን አለፍን ወጣን ወረደን የሚባል ነገር ነው ያለው። ግን ይሁን ደስታቸው ነው፣ ደስታቸው ስለገለጹ በጣም ደስ ብሎኛል። ያው ይሱዬም ስለቀረ በጣም ከፍቶኛል፣ ከምንም በላይ ክፍት ብሎኛል ማለት ነው። ደግሞ ይሱ ጥዬ ላለቅስ ነው ምናምን ምናምን ሲል አንጀቴ ነው የበላኝ እና እኔ የጠበቅኩት ሌላ ቪዲዮ ነበረ፣ ብቻ አልሆነም። እነሱ ዋናው ነገር እነሱ በሰላም መግባታቸው በሰላም መድረሳቸው የእነሱ ደስተኛም ደስታ ስለሆነ እኔ በጣም ደስ ብሎኛል። እንግዲህ ሰርጋቸው ያማረ የሰመረ ያደርግላቸዋል እስከ መጨረሻውም የኛ ቤተሰቦች ያው ደስተኛ እንደሆናችሁ በኮሜንት ምናምን በተለያየ ነገር እያየው ነው። የአብርሽና የሮታ ደስታ እናንተንም እኛንም ያስደስታል ማለት ነው። እንግዲህ ሁላቸውም በሰላም ገብተዋል ማለት ነው። እኔ ቅር ያለኝ ነገር ግን ብዙ ልጆች አብረው የሉም። ብቻ እነዚህ ልጆች ነው የሚመጡት ወይስ እንዴት ነው ነገሩ አልገባኝም ማለት ነው። እና ቪዲዮ እርግጠኛ ነኝ የዛሬ አይደለም ትናንትና የተቀረጸ ቪዲዮ ነው ዛሬ የተለቀቀው እንጂ እነሱ ኦልሬዲ ገብተዋል ማለት ነው። ከኢትዮጵያና ከዱባይ ያው የሶስት ሰዓት መንገድ ነው። ትናንትና ለሊት ገብተዋል አብርሽና ሩታ ሁላቸውም ማለት ነው። ይሄ የዛሬ አይደለም ግን ቢሆንም፣ ብቻ እኔ እንጃ ማነው እንደኔ ግራ የተገባው። ሌላ ልጆችስ የት ሄዱ? ወይስ እነዚህ ብቻ ናቸው? እንዴት ነው ነገሩ ሊገባኝ አልቻለም ማለት ነው። ወይስ የቀሩ ልጆች ከኋላ ሊመጡ ነው? እኔ እንግዲህ አሸብርቀውታል። ብቻ በጣም ደስ ይላል። አንድነታቸው ደግሞ በጣም ያስደስታል። ያፈሽ እና የሩታ ጓደኞች ደግሞ ሽኝ ስያደርጉላቸው በጣም ደስ ነበር። ሩታይ ደግሞ ስትቀብጥ ሲያምርባት፣ ስስቅ ሲያምርባት፣ ስትጫወት ሲያምርባት፣ ዘና ፈታ ስትል ደግሞ ሲያምርባት። ዛሬ ደግሞ ጭራሽ ውብ ሆና መታለች ማለት ነው። እንደዚህ ስላየውሽ፣ ሙሽሪት በጣም ደስ ብሎኛል። ደስታሽን እስከ መጨረሻ ያደርግልሽ የኛ ሙሽሪት። ምንም ነገር አይንካሽ። ከባለሽም ጋር ፈታ ዘና በይልኝ። እድሜሽ ረጅም ያደርግልኝ ረጅም ረጅም ረጅም ያደርግልኝ ብለዋል አብርሽ ማለት ነው። እና ውድ ቤተሰቦቼ ሁላችሁንም ደስተኛ እንደሆናችሁ ተስፋ አደርጋለሁ። ያው እናንተ የጠበቃችሁት ቪዲዮ ሌላ ቢሆንባችሁም እንግዲህ መቻል ነው። ሁሌም አልጋ በአልጋ ውንልኝ አይባልም። አንድ ቀን ዝቅ ሲል፣ አንድ ቀን ከፍ ይላል። ግን ሁላችንም የጠበቅነው ሌላ ቪዲዮ ነበር።